ለሚኬል አርቴታና ለመድፈኞቹ ደጋፊዎች የማይለስ ሌዊስ ስኬሊ ኮንትራት ለማራዛም ከስምምነት ላይ መድረስ በአርሰናል ቀጣዮቹ ዓመታት ላይ በተለይም በግራው መስመር የተመላላሽ ቦታ ላይ አስደናቂ የሚባል ለረጅም ጊዜ ቡድናቸውን የሚያገለግልን ተጫዋች ማግኘታቸውን ያረጋገጡ ይመስላሉ። እርግጥ ነው ካሳለፍነው የውድድር ዓመት ከኦክቶበር 2023 ጀምሮ በአርሰናል ቡድን ውስጥ አይነኬ ተብለው ከሚጠቀስ ጨዋች መካከል አንዱ በመሆን ውድድሩ አመቱ ሲጠናቀቅ በሁሉም ጨዋታዎች 39 ጨዋታዎችን በማድረግ ምናልባትም በአርሰናል በለጋ እድሜው ከተከላካይ ስፍራነት ተነስተው ብዙ ተአማኒነትን ካተረፉት ጨዋች መካከል አንዱ በመሆን የውድድር ዓመቱን አጠናቋል። አሁን ደግሞ አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ወደዚህ ቡድን ከመጡ በኋላ በአርሰናል የረጅም ጊዜ ኮንትራት ለመስጠት ከስምምነት ላይ ደርሰዋል ተብለው ከሚነሱላቸው ሁለተኛው የአርሰናል ሰዎች ውስጥ አንዱ እንዲሆን አስችሏል። እንግዲህ እንደምታስታውሱት ጋብርኤል ማጋሌዥን በአርሰናል ቤት ውስጥ በአንድሪያ ቤርታ የመጀመሪያ ቆይታቸው ምናልባትም ለረጅም ጊዜ በቡድን ውስጥ እንዲቆይ ኮንትራት ካስፈረሙቸው ተጫዋቾች መካከል አንዱ ነው። አሁን ደግሞ በአጠቃላይ በእግር ኳስ ኮንትራት ተጫዋቾች 18 ዓመት ሳይሞላቸው ሶስት ዓመትና ከዛ በላይ ኮንትራትን መስጠት ስለማይችሉ አርሰናልም ይሄው ከአካዳሚ ወጣውን ተጫዋቹን የዛን ያህል ረጅም ዓመታት የሚያቆየውን ኮንትራት መስጠት የሚችልበት እድል አልነበረም። አሁን ግን ይህንን የ18 ዓመት ታዳጊ ተጫዋች በአርሰናል ቤት ውስጥ የሚቀጥሉት ዓመታት በቡድን ውስጥ በቋሚነት ማገልገል የሚያስችለውን በአርሰናል ቤት ውስጥም ከሚገኙ ገዘፍ ያለ ገንዘብ ከሚከፈላቸው ተጫዋቾች መካከል አንዱ የሚሆንበትን እድል በአርሰናል በኩል ተመቻችቶለታል። ይህ ለአርሰናል ደጋፊዎች በእጅጉ በዚህኛው በተለይም እስካሁን ድረስ በዝውውሩ ሂደቱ ላይ ቀዝቀዝ ብሎ ለሚንቀሳቀሰው ቡድን የዚህ ተጫዋች ደግሞ በክለባቸው ውስጥ ቆይታን እንዲኖረው የሚያረጋግጠውን ኮንትራት ለመፈረም ከስምምነት ላይ መድረሻቸው እጅግ በጣም አስደናቂ ሊሆን ይችላል። በእርግጥ አሁን ባለበት ነባሪያ ሁኔታ የተጫዋቹን እያንዳንዱን ጉዳዮች በወኪልነት እየተከታተሉና እየመሩ የሚገኙት ወላጁ እናቱ ናቸው ማርሻላዊ ይሰኛሉ። እንዲሁም ከሚኬል አርቴታ ጋር ደግሞ የቅርብ ወዳጅነትም አላቸው ተብሏል። እንግዲህ የተጫዋች በአርሰናል ቤት ውስጥ ከተመለከት ናቸው ምናልባትም በ2024/25 የውድድር ዓመት በአርሰናል ቤት ውስጥ በጣም ፕሮሚሲንግ ታለንት ከተመለከትንባቸው በጣም በጣም አስደናቂ ጊዜን ካሳለፉ ጫዎች መካከል አንዱ ነው። ይህም ይመስላል እንግዲህ ለእንግሊዝ ብሔራዊ ቡድን ለመጀመሪያ ጊዜ ጥሪ የቀረበለት አመት ነበር። እንዲሁም ደግሞ ከአልባንያ ጋር በነበረውም ጨዋታ በአሰልጣኝ ቶማስ ቱሄል ቡድን ጎል አስቆጥሮ ተመልክተናል። ይሄ ሁሉ የሆነው በአርሰናል የመጀመሪያ የውድድር አመቱን እያሳለፈ በሚገኝበት አመት መሆኑ ለአርሰናል በጣም የተለየ ያደርገዋል። እንደምታስታውሱት በዚህኛው የውድድር አመት አርሰናል ከማንቸስተር ሲቲ ጋር መስከረም ወር ላይ ሁለት እኩል ባጠናቀቅበት ጨዋታ ነበር ይህንን ተጫዋች ወደ ሜዳ ማስገባት የቻሉት ሚካኤል አርቴታ። እስከዛ ጨዋታ ድረስ በአርሰናል ዋናው ቡድን ምንም አይነት ጨዋታ ማከናወን አልቻለም ነበር። እንዲሁም በአብዛኛው በአብዛኛው ተጫዋቹ እንደነ የአማካይ ቦታ ላይ ሆኖ ይጫወታል። ግን በተደጋጋሚ ደግሞ የልፍት ባክ ሆኖም ነበር በሚኬል አርቴታ ቡድኑ ሲጫወት የተመለከት ነው። ምናልባትም ከአርሰናል የሃዲ ሂንድ ምናልባትም የአርሰናል አካዳሚ ውጤት ወጥተው ለረጅም አመታት በኮንሲስተንት በሆነ ብቃት ራሳቸውን ያሳያሉ ተብለው ከሚጠበቁ ጫዎች መካከል አንዱ እንደሚሆን ይጠበቃል። እንደምታስታውሱት በዚህኛው አውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ በፓሪስ ሴንት ዠርመን የአራት ለአንድ ሽንፈትን ሲያስተናግዱ ምናልባትም በዛ ጨዋታ ላይ ብቻ ነበር በመጠኑም ቢሆን በተጫዋቹ በኩል ተቸግሮ የተመለከት ነው። ግን በእንግሊዝ ብሔራዊ ቡድን በዓለም ዋንጫ ማጣሪያ እንዲሁም ደግሞ በጣም ግዙፉ በሚባለው የዌምብሌ ስቴዲየም ላይ ተመልክተነዋል። በ18 ዓመት ከ176 ቀናት ነበር ያንን ጨዋታ ሲያከናወንም ጭምር የተመለከትነው ከላቲቪያ ጋር እና ይህም ለእሱ አዳዲስ ክብረ ወሰኖችን ካስመዘገበባቸው የውድድር አመቶች መካከል አንዱ ነው። እንግዲህ ባለፉት ስድስትና ሰባት ወራት ውስጥ ፍጹም ካለመታወቅ ወደ መታወቅ፣ ከተጠባባቂነት ወደ ቋሚነት ብሎም ደግሞ በዛ ቦታ ላይ በፍጹም ከማይነኩና የሚካኤል አርቴታ ቀዳሚ ከሚባሉ ተጫዋቾች መካከል አንዱ እንዲሆንም ጭምር ያስቻለ ውድድር አመትን እንዲያሳልፍ ምክንያት ሆኖታል። አሁን የትኛውም ተጫዋች በሚካኤል አርቴታ ቡድን ውስጥ እርሱን ማስቀመጥ የሚችል ኳሊቲ ያለው ተጫዋች በቡድናቸው ውስጥ እንደሌለ በደንብ መግለጽ እንችላለን። ምናልባትም በአርሰናል ቤት ውስጥ በጣም ከሚታወቁ ሰዎች ማካከል እና የሀሌንድ ምናልባትም ይህንን በትኩረት ከሚከታተሉት ውስጥ እና እንዲሁም በአርሰናልን በጸሐፊነት የሚያገለግለው አሚ ላውረንስ አንድ ስለዚህ ተጫዋች የሚናገረው ሀሳቡ ተጫዋቹ ምናልባትም ከጊዜ ወደ ጊዜ ራሱ ለማሻሻል የሄደበት ርቀት እጅግ በጣም አስደናቂ ነው። ለዚህም ነው በሚኬል አርቴታ ቡድንና በአርሰናል ቤት ውስጥ ተጨማሪ ዓመታትን እንዲቆይ ኮንትራት ለማቅረብ በክለቡ በኩል ፍላጎትን ያሳዩት የሚል ሀሳቦች ይነሱላቸዋል። አሁን የሚኬል አርቴታ ቡድን በተለይም በቅርብ ጊዜ እንደተመለከተነው ነው የሃይብሪድ ሚና በተለይም እንደ ትሬንት አሌክዛንደር አርኖልድ በሊቨርፑል ቡድን ውስጥ እንዲሁም ደግሞ ካይል ዎከር በ ተመሳሳይ በማንቸስተር ሲቲ ያስመለከተን ከተከላካይነት የአማካይ ሚናን መውጣት የሚችሉበትን የጨዋታን መንገድ በአርሰናል ቤት ውስጥ ከሚተገብሩ ጫዎች መካከል አንዱ ሆኖ ባሳለፍነው የውድድር አመት ሲያስመለክተን፣ ይሄ ለአርሰናል ቡድን እጅግ በጣም ጠቃሚ የነበረ ተጫዋች ሆኖ ተመልክተነዋል። አሁን በተክለ ሰውነት በጣም እየገዘፈ መምጣት የቻለ የታክቲካል አዌርነሱ በጣም ከፍ ያለ እንዲሁም ደግሞ የፍጥነቱም ላይ በትክክል ራሱን እያጎለበተ የሚገኝ እንዲሁም ደግሞ በግል ሰብአዊነቱ ስብዕናውም ጭምር ላይ ደግሞ እየጎለበተ የመጣ ተጫዋች የሚሉት በርካቶች ሆኗል። አርሰናል ፍጹም ፍጹም ከሚደሰትባቸውና ከአካዳሚ ያሳድጓቸው ለዋናው ቡድን ማገልገል ከቻሉ በቅርብ ጊዜ ከተመለከት ናቸው እንደነ ቡካዮ ሳካ ካሉ ጨዋቾች መካከል በኋላ ከተመለከትናቸው የዚህ ቡድን አይነክ ከሚባሉ ጨዋቾች መካከል አንዱ ሆኖ እየተመለከት ነው ነው እንግዲህ በዚህኛው የሚኬል አርቴታ ቡድን ውስጥና ለአርሰናል በጣም ቅርብ የሚባሉት እንደነ ዳቪድ ኦርንስቴን ከዛ ባለፈ ኮሊንስ ያሉ ጋዜጠኞች ይህንን መረጃ ይፋ አድርገውታል። ባሳለፍነው የደድር አመት በብዙ አይነት የጨዋታ መንገዶች ተጫዋች ለአርሰናል ዋናው ቡድን ሲያገለግል ከተመለከትንባቸው የደድር አመታቶች መካከል አንዱ ነበር። አሁን ቀጣይ ምን አይነት ቆይታን ያስመለክተናል የሚለው ጉዳይ ለሚክል አርቴታም ሆነ ለአርሰናል እጅግ በጣም ተጠባቂ ጉዳይ ይመስላል። እና ይህንን ተጫዋች ለረጅም ዓመታት የሚያቆየውን ኮንትራት በአርሰናል ቤት ውስጥ እንዲፈርም ማስቻል አዲስ ለመጡት የስፖርቲንግ ዳይሬክተሩ አንድሪያ ቤርታ ትልቅ ስራ እንደሆነ በደንብ መግለጽ እንችላለን። እንግዲህ በአርሰናል ቤት ውስጥ እንደነ ለምሳሌ በራሱ ቡካዮ ሳካ ያሉ ተጫዋቾች ኮንትራታቸውን አላራዝሙም። ኢታን ዋኔሪ ሌላኛው ነው። እንዲሁም ደግሞ ሊያንድሮ ትሮሳርድም ሌላው በአርሰናል ቤት ውስጥ ቢያንስ ትሮሳርድ እንኳን የሁለት ዓመታት ቢበዛ ሶስት ዓመታት ኮንትራት ቢቀርብለት ነው፣ ያም ላይሆን የሚችልበት እድል አለ። ግን ኮንትራቱ እንደሚራዘም ቀደም ብሎ የሚገለጽ ነበር። ቡካዮ ሸዋካ የታ ነዋኔሪ እና ሳሊባ ግን የአርሰናል የቀጣይ የረጅም ዓመታት ቢያንስ አምስትና ስድስት ዓመታት በዚህ ቡድን ውስጥ የማገልገል ኃላፊነት ይኖርባቸዋል ተብለው ከሚጠበቁ ተጫዋች መካከል በመሆናቸው ምክንያት አንድሪያ ቤርታ ተጫዋቾችን ከማዘዋወር ባለፈ የሚጠበቅባቸው ትልቁ የቤት ስራ እነዚህን ተጫዋቾች በአርሰናል ቤት ውስጥ እንዲቆዩ የሚያስችል የአጠቃላይ ፖሊሲያቸውን በእነዚህ ተጫዋቾች ላይ ማስረጽ ብሎም ደግሞ ኮንትራታቸውን እንዳራዝሙ የማስቻል የቤት ስራ ይጠበቅባቸዋል። እስካሁን ድረስ ጋብሪኤል ማጋሌዥን በዝውውሩ ሂደቱ ላይ ማነው በኮንትራት ማራዘሙ ሂደቱ ላይ የመጨረሻው ምዕራፍ ላይ ደርሰዋል። ተከታዩ ተጫዋች ሌዊስ ስኬሊ ይመስላል። ግን እነዚህን ተጫዋቾች በማግባባት ላይ እንደሚገኙ ተገልጸዋል። ምናልባትም እነዚህም ተጫዋቾች በቀረበ ጊዜ በአርሰናል ቤት ውስጥ በቋሚነት ኮንትራታቸውን ማራዘም የሚችሉበት እድል እንዳለ ነው በክለቡ በኩል እየተገለጸ የሚገኘውና እነዚህን እንመለከታለን። ምናልባት ከአርሰናል ጋር ተያይዞ እየተገለጸ የሚገኘው ጉዳይ ያው የሚኬል አርቴታ የምክትል ምክትል አሰልጣኝ ሆነው ሲያገለግሉ ከነበሩ ሰዎች መካከል አንዱ የካርሎስ ኪውስታ ጉዳይ ነው። ወደ ጣሊያኑ ፓርማ አቅንተዋል። ለዚህ ደግሞ ምክንያት ተብሎ የሚነሳው በዚህ ክለብ የዋና ኃላፊነትን ለመረከብ እንደሆነም ጭምር ተገልጸዋል። 29 ዓመታቸው ላይ ይገኛሉ ገና በጣም ወጣት የሚባሉ ናቸው። ከሚኬል አርቴታ የቅርብ ወዳጆች ከሚባሉትም ጭምር ደግሞ የሚጠቀሱ ናቸውና ያው ለአዲስ ኃላፊነት ስለሆነ ሚኬል አርቴታን የባክሮም የባክሮም ስታፍ የሆነውን አሰልጣኝ ለመልቀቅ ተገዷል። እስከ 2017 ድረስ በአርሰናል የሚያቆየው ኮንትራት ነበረው። ሆኖም ግን እንዲህ አይነት ኃላፊነቶች ደግሞ ይጠበቃሉ በ ሌሎች በኩል እና ምናልባትም በቀጣይ እንደ አልበርት ስቲቨንበርግ ከዛ ባለፈ ራሱ ኪዮስታ ኒኮ እንደ ኪዮስታ ኒኮ ጆቨር እንዲሁም ደግሞ ኢናኪ ካና ነበሩ በጋራ በመሆን በ2001ን ኃላፊነት የተረከቡት እና በቀጣይ ደግሞ ኪዮስታ በ ምናልባትም ከአርሰናል ኃላፊነት የለቀቁ ግን በፓርማ ደግሞ አዲስ ኃላፊነትን ተረክበው የምንመለከታቸው ሰው ይሆናሉ። ይህንን ጉዳይ እንመለከታለን። የአርሰናል የ2025/26 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ፊክስቸሮችም ይፋ ተደርጓል። ምናልባት ለሚካኤል አርቴታ ቡድን ከመጀመሪያው ሳምንት ጀምሮ ብርቱ ፉክክሮችን የሚጠብቀው የውድድር ዓመትን የሚያሳልፍበት እድል እንዳለ ነው በደንብ መናገር የምንችለው ማንቸስተር ዩናይትድን ከዛ ሊድስን እና ሊቨርፑልን ያስተናግዳል፣ በመጀመሪያው ብቻ በመጀመሪያዎቹ ሳምንታት። ከዛ በኋላ የአርሰናል የፈተና ጊዜያቶች የሚጀምሩት ከፈረንጆቹ ዲሴምበር ወር ጀምሮ ነው። በዛ ሳምንት ብቻ ስድስት ጨዋታዎችን አርሰናል ያከናውናል። ብሬንፎርድን፣ አስቶን ቪላን በደርሶ መልስ ያገኛል። ከዛ ባለፈው ወልቭስ፣ ኤቨርተንን እና ብራይተንን፣ እንዲሁም በጃንዋሪ ወር ላይ በርነሞዝ፣ ሊቨርፑል፣ ኖቲንጋም ፎረስት፣ ማንቸስተር ዩናይትድ ሊድስን ያስተናግዳሉ። እነዚህ ወራቶች ብሔራዊ ቡድኖች ዓለም አቀፋዊ የሆኑ ጨዋታዎችን የሚያከናውኑባቸው በመሆናቸው ለአርሰናል ሌላው ፈተና ሊሆን እንደሚችል መጥቀስ ይቻላል። የሚኬል አርቴታ ቡድን ግን በዚህኛው ሲዝን ገና ካሁኑ እያደረጋቸው ከሚገኙት ዘውሮች አንጻር ከተመለከትን ያጠናቀቃቸው የተጫዋቾችን ኮንትራት ለማራዘም የሄደባቸው ርቀቶች እጅግ በጣም አስደናቂ ይመስላሉ። በተለይም ደግሞ ተከላካዮቹን ጋብርኤል ማጋሌዥን እና እንዲሁም ደግሞ ሌዊስ ስኬሊን በአርሰናል ቤት ውስጥ ለማቆየት ከስምምነት ላይ መድረሳቸውም ጭምር ነው የተረጋገጠው።